የማርያም ባለቤት አንዳች የሚሳነው የሌለ እሱ የፈለገው እሱ የወሰነው ከቶ የማይቀርበት አምላካችን እግዚአብሔር በእነዚህ በሁለት የትዳር አጋሮች ላይ በሰይፈ ሚካኤል እና በምንበረ ማርያም ላይ አድሮ ይህን የመሰለ ህንፃ ሰርቶ ስላሳየን ሁላችንም ደስ ብሎናል እና እናንተንም ደስ ብላችሁ እንኳን ደስ አላችሁ። አሁን እዚህ ቁጭ ብዬ ስራውን ካየ በኋላ በአእምሮ ብዙ የመጽሐፍት ጥቅሶች ይመላለሳሉ። የሆነ ሆኖ ለዛሬ ይህንን ታሪካዊ በዓልና ህንፃ ቤተክርስቲያንን የሚገልጥ ብቻ ሳይሆን የህንፃ እንዲሰራ ዋጋ የከፈሉ ገንዘባቸውን፣ ጊዜያቸውን፣ አእምሮአቸውን፣ ሀሳባቸውን የሰው እነዚህ ሰዎችን በትክክል ገልጻቸዋል ብዬ በኤፌሶን ምዕራፍ ሁለት ቁጥር 10 ላይ ያለውን መነሻ አደርጋለሁ ቃሉ የሚለው ክስበተ ግባሩ ነን ዘፈጠረነ በኢየሱስ ክርስቶስ ለእንባረ ሰናይ ዛቅደም እግዚአብሔር ሰሪአ በዘቦጡ ነሃው እኛ ፍጥረቱንንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለመስራት በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ተፈጠርን ይላል። በገደም መደል በገደም እንደ ሰገመች ይዘ ሐዋርያው ቅዱስ ጳውሎስ አንደኛ ለምን እንደተፈጠን እንዴት እንደተፈጠን በማን እንደተፈጠን ግልጽና ፍንት አድርጎ ካሳየ በኋላ አስቀድሞ እግዚአብሔር ያዘጋጀውን መልካም ስራ ለመስራት በጌታችን በመድኃኒታችን በኢየሱስ ክርስቶስ በሕያው ቃሉ ተፈጠርን ይላል። ይህ እግዚአብሔር አስቀድሞ ያዘጋጀው ህንጻ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም ወልድ ዋሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የኃጢአት እና የሞት መድኃኒት ነው። ከሰማይ በታች ከምድር በላይ የመዳኛ መንገድ ከሱ ውጪ የለም ብላ የምታምን የምታስተምር ቤተ ክርስቲያን የተገመጠች መለኮታዊ መንግስት እንጂ ግለሰቦች ተሰብስበው የሰሯትና የአቋቋሟት ያዋቀሯት አይደለችም። ቤተ ክርስቲያን ስንል በምድር ላይ ያለች ብቻ ሳይሆን በሰማይም ያለች በእግዚአብሔር እቅፍ ያለች በምድር ላይ ላለች የምትጸልይ በጎ የምታስብ አምላካችን መድኃኒታችን ኢየሱስ ክርስቶስ የገዛ ደሙን ያፈሰሰላት ሥጋውን የቆረሰላት ታላቅ መለኮታዊ መንግሥት ነች ቤተ ክርስቲያናችን። ክርስቶስ አፍቀራን ቤተ ክርስቲያን በመጠወሪ ሶብንጤሃ ከመቀድሳ በጥንቀጠማዊ ወበቃሉ ወደሲያን ወጥቶ ክብርጠል ቤተ ክርስቲያኑ ከመትኮን ዳይሞን ጸተወቅድስ ክርስቶስ ቤተ ክርስቲያንን ሥጋውን ቆሶ ደሞና አፍሶ እስከሰጥላት ድረስ ቤተክርስቲያን ሕይወቱ ሰጥቶ ወደዳ ትላል። አሁን አንዳችም ነውር ነቀፋ የሌለባት በደሙ የመሰረታት፣ የአተማት፣ የደነገማት እግዚአብሔር ኢየሱስ ክርስቶስ መሰረት የሆናት፣ አባት የሆናት፣ አባቂ የሆናት የችን ታላቅ ቤተክርስቲያን ለመስራት በጌታችን በአምላካችን በኢየሱስ ክርስቶስ ተፈጠርንላል። ክብርና ምስጋና ለአምላካችን ነው። ሰው ገንዘብ ስላለው በጎ ስራ አይሰራ። ገንዘብ የበጎ ስራ መስሪያ መለኪያና ማረጋገጫ አይደለም። የእግዚአብሔር ፈቃድ ነው። በመጽሐፍ ቅዱስ እንደምናነበው በብሉይ ኪዳንም በመካከላቸው አድር ዘንድ ቤተ መቅደስን ሥሩልኝ ብሎ እንደተናገረ ሁሉ በብሉይ ኪዳን የነበሩ ነቢያት ታላላቅ ሰዎች እነ ዳዊትን የመሳሰሉ የእግዚአብሔርን ቤተ መቅደስን ለመስራት ለመሰራት በእጅጉ አስቦ ነበረ ተነስቶ ነበረ ወርቁንም ድጋዩንም ሁሉንም ነገር አኮ ዘትነድድ ሌጠነስሜ አኮ አላ ሰለሞን ዜበማ ቦ ነቤተ ለመራፌ አንተ ቤተ መቅደስ ልትሰራልኝ አትችልም። ለንም የአብራ ክፋይ ከአንተ የተወለደው ልጅ ሰለሞን ይስራልኛል ብሎ ለሰለሞን ነው ፈቃዱን የሰጠው እግዚአብሔር። ሰለሞን ይስራ እንጂ ዳዊት ያደረገው አስተዋጽኦ ቀላል አልነበረም። ወርቁንም ድንጋዩንም አስፈላጊውን ሁሉ አከማችቶ አሟልቶ አስቀምጦ አባት ያበጀ ለልጅ በጀው እንደሚባለው ሁሉን ነገር አስተካክሎነት ሄዶ የመጀመሪያ ጊዜ በመካከለኛ ምስራቅ ቤተ መቅደስን የሰራው ሰለሞን ነው። አሁን ቤተም የእግዚአብሔርን በጎ ስራ ለመስራት የእግዚአብሔር ፈቃድ ነው፣ የእግዚአብሔር እቅር ነው። የዛሬ ሦስት ሺህ ዓመት በታሪክ የምናውቀው ጥበበኛ ሰው ሰለሞንን ዛሬ በእነዚህ በሁለት ሰዎች አይተናል። ሰለሞን በየጊዜው ይበቅላል። ሰለሞን ማለት የገዛ ገንዘብን የገዛ ጊዜን መስዋዕት አድርጎ ይልቁንም ደግሞ የታላቁ መልአክ ተወዳጁ መልአክ በእግዚአብሔር ፊት የሚቆመው መልአክ ቅዱስ ገብርኤል ኃያል መልአክ የሱም ቤት ለመስራት መታደል ከዚህ የበለጠ ምን በረከት አለ? እንኳን ደስ አላችሁ። እንኳን እግዚአብሔር ለዚህ ያበቃል። በሉቃስ ወንጌል ምዕራፍ አንድ ቁጥር አስራ ዘጠኝ ላይ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ ይላል። በእግዚአብሔር ፊት የሚቆም ምን ለማድረግ ነው የሚቆመው? ያን እንደሆነ ለመለመን፣ ለማመስገን፣ ለእኛ ለማማለን ነው። በመጽሐፍ ቅዱስ አነጋገር ተቀመጠ ሲባል መስረን ነው። ቆመ ሲባል ለመነ፣ አማለደ ማለት ነው። ስለዚህ ታላቅ መልአክ ከቅዱሳን መላእክት ሁሉ እግዚአብሔር መርጦና ወዶ ወደ እናቱ ወደ እመቤታችን ወደ ቅድስት ድንግል ማርያም የላከው ታላቅ መልአክ፣ ተወዳጅ መልአክ ገብርኤል ዱ ለስላሳ አይደለም፣ ዝም ብሎ የሚቆጣም አይደለም። ገብርኤል በመላእክት ከተማ ለመጀመሪያ ጊዜ ዲያብሎስ መላእክትን ባሸበረ ጊዜ ንቁም በበላዌን እስከነረክበው ለአምላክና ቅዱሳን መላእክት ግራ በተጋቡ ጊዜ ዲያብሎስ በካደ ጊዜ የፈጠረንን የሰራንን አምላካችንን እግዚአብሔርን እስክናገኘው ድረስ ባለንበት ሰንተን እንቁም ብሎ የመላእክትን ከተማ ያረጋጋ ታላቅና ገናና መልአክ ነው። የመልአክ በሰው ፊት ብቻ ሳይሆን በእግዚአብሔር ፊት የሚቆም ነው። ወበሳሪስ ወር ተፈነወ ገብርኤል መልአክ እማ በእግዚአብሔር በስድስተኛ ወር በእግዚአብሔር ፊት የሚቆመው መልአኩ ወደምበታችን ወደ አንዲት ድንግል ወደ ቅዱስ ድንግል ማርያም ተላከ ይላል። ታዲያ ተልኮ ምን አደረገ? ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ። ጸጋ የሞላብሾ እግዚአብሔር ካንቺ ጋር ነው፣ ደስ በልሽ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ ከሶስቱ ቅዱስ አንዱ ቅዱስ ወልድ ዋሕድ እሱ ካንቺ ይወለዳል፣ የመንፈስ ቅዱስ ኃይል ይጋርድሻል ብሎ ያበሰራ ታላቅ መልአክ ነው። ስለዚህ ለዚህ ታላቅ መላኬን የመሰለ አስደናቂ እና በጣም ያማረ የተዋበ የእግዚአብሔር ማደሪያ የእግዚአብሔር ዙፋን ይህን መስራት መቻል መባረክ ነው። እግዚአብሔር ያልፈቀደለት ዛሬ እኮ ብዙ ገንዘብ ያላቸው ሰዎች አሉ። እኔ ጥቼትን ሀብትን፣ ጥንኮሳም አስፈላጊ ነው ብዬ ስለማላምን ዝርዝር ውስጥ መግባት አልፈልግም እንጂ ገንዘባቸውን ሀብታቸውን ሰዎችን ለማሳደጃነት ሰዎችን ለመግደያነት ሰዎችን ግደሉ ብሎ ገንዘባቸውን የሚበጥኑ የሰዎችን ንብረት የሚነጥቁ ሀብታቸውንና ንብረታቸውን ተጠቅመው የብዙ ሰዎችን ሕይወት የቀቹ የመኖራቸውን ያህል ደግሞ እግዚአብሔር በየጊዜው ሰው አያጣምና ብዙ ድብቅ ሰራዊቶች ስላሉት እንደነ ሰይፈ ሚካኤል ያሉ፣ እንደነ መንበረ ማርያም ያሉ ወገኖቻችን ወንጌልን እንዲማሩ ወደ ቤተ ክርስቲያን እንዲመጡ እንደዚህ ያሉ ህንፃ የሚያሰሩ የተባረኩ ሰዎች አሉ። አመስግኖት እግዚአብሔርን ቅድም መንበረ ማርያም እንደተናገረችው ሂልሜ ወንጌል እንድሰበክ ነው የሁላችንም ልብ፣ ብሎ ይሄል የሁላችንም ልብ እውነተኛ የኢትዮጵያ ተዋሕዶ ቤተክርስቲያን ተቀዳሚ ተልኳ ተግባሯ ወንጌል መስበክ ነው። ያለ ወንጌል የእግዚአብሔርን መንግሥት መውረስ አይቻልም። የመንግሥተ ሰማያት መውረሻ መንገዱ ማህተሙ የክርስቶስ ወንጌል ነው። የክርስቶስ ወንጌል ደግሞ የምስራች ነው። እንደምታወቀው ወንጌሉና ወንጌላችን ይለያያል። ወንጌሉ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጸነሰበት ጊዜ ጀምሮ እስካረገበት በቢታንያ እስካረገበት ድረስ የሚያስተምር የሚተነትን፣ የሚያብራራ ዜና ክርስቶስ የክርስቶስን ሞትና ትንሣኤ የክርስቶስን ሰው መሆን ይህንን የሚተነትን ነው። ከዚህ ያለፈ አሽሙር ሴራ አግቦ የእግዚአብሔር አይደለም። ስለዚህ በእውነቱ ዛሬ ብዙዎቹ ከቤታችን የሸሹት ሰዎች የተሻለ ወንጌል ስለሰበኩ አይደለም። እውነተኛው ወንጌል የምትሰብክች ነች። በቅዳሴያችን እምነ ባህል ቅዱስ ቤተክርስቲያን ብለን እቶ በሰላም እስከምንት ድረስ ሁሉ ዜና ክርስቶስን በስፋትና በጥልቀት የምትሰብክ ኢየሱስ ክርስቶስ የባህሪ አምላክ ነው። ሕይወት ነው። መድኃኒት ነው። እሱ የሰው ወዳጅ ወዶ የማይጠላታም ታምቦ የማይከዳ በልቡ ሁሉ ባንደበት ሐሰት የሌለበት ፍቅሩ የማይቆል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ለኛ ዋጋ የከፈለ ደሙን ያፈሰሰ ስጋውን የቆረሰ የተራቆጠልን፣ የተገረፈልን ይህንን ሕይወትና መድኃኒት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሁሉ ጊዜ የምትሰብከው። ስለዚህ ህልሟን፣ ራዕይዋን በአጠቃላይ ይሄ ስለሆነ የተሰጠኝንም አድራ በደስታ የሚወደው ትልቁ አገልግሎት እኔ ወንጌል ነፍሴ ነች የሚወደው እጅግ የሚወደው የማከብረው ዋጋውንም የማውቀው ታላቅ ሐዋርያዊ ክርስቶሳዊ ተልእኮ ነውና ይህንም ማግኘት በመቻሌ በጣም ደስ ብሎኛልና እናንተንም ደስ ይበላችሁ። አሁን የሁላችንም እቅድና ራዕይ ምዕራብ ሸዋን ሞዴል ማድረግ ነው። በወንጌል በስራ በአስተዳደር በሚያስፈልገው ሁሉ የቋንቋ አገልግሎት አፈኑን ጋኑ ምንኬ ወንጌል ብረቴ ጀባቴ ከታ በጋ ከጣበት መነሳኬ እሳ ገና አላት ወንጌል ጳውሎስ ምስለ ክርስቶስ እስከ ፍጻሜ በዛ አመንቲ ዱዋ ከነ ጭምናን ሆጋ ኤጋነ ሞቱማ ዋቃ ህናላ ዋቃ ወሊን ጅራነ ከነ ምጥ ጉዳ አመንቲ ዱዋ ጀቹ ኦርቶዶክስ ተዋሄዶ ከን ክርስቶስ ጀቹ አመንቲ ከን ዋቃ ጀቹ ዋቅን እሞዮ አባ ሁንደ ኬኘት ሁንደ ኬኛ ከን ጃለተ አመንቲ የሮ ሁንደ አንጅጅ እረምቱ ቦታ አመንቲ ጠክቱማ ኢየሱስ ክርስቶስ እን ዋቃ እልሞ ዋቃቲ ጊፍቲ ቴኘ ማረሚራ ሀንደለተ መነ በተስካና ከና ኑ ኬኔ ይዛ

ሆጃ ጋሪ ያካወጀኑ ጎብታ ከኛ ኢየሱስ ክርስቶስን ይ ሆጃ ጋሪ ጋሪ ጀ ስ የተፈጠረለት ስራ ነው። ለበጎ ስራ ነው። እግዚአብሔር ለአዳም ወሲሞ ሰገነት ከመቀባ ወይ ገበና እግዚአብሔር የሠራውን የፈጠረው ሰው አዳምን ወስዶ በኤዲን ገነት አስቀመጠው በስተመሥራቅ በኩል ገነትን እንድጠብቃት እንዲንከባከባክላት። ሰው የተፈጠረው ለእዚህ ለበጎ ስራ ነው። ከስራ የሚበልጥ ስራ ነው ይሄ ይሄ ከልጆቻችሁን በላይ ለዝር ዓለሙ ስማችው ስማችሁ ሲያስጠራ የሚሉ ቀደም ሲል የነበሩ ታላላቅ አባቶቻችን የሀገር መሪዎችን እንደገና ደግሞ ብዙ ዝርዝር ውስጥ አያስፈልግምና ይህ ሃይማኖት እንዲስፋፋ ዋጋ እንዲከፈል ያደረጉ የታሪክ ባለቤቶችንም ዛሬ እናስጫውሳችኋለን። አመት ኦርቶዶክሲ ከዳ ነማሞት ያኑክን ዋቀኑክን ዋቀ ጎፍታ ከኝ ኢየሱስ ክርስቶስ ረብኑክን

ግን ሰዎች ባመሰግናቸው ደስ ይለኛል። የሆነ ሆኖ አል ገደብ አለው፣ ልክ አለ። ሁሉንም መተርጎም አይችልም። መዝገበ ቃላትም የማይተረጉመው ከቃል በላይ ነው። የሚያስደንቅ ነው። እግዚአብሔር ምክንያት አለው። ከአንድም ሁለት ሶስት ጊዜ ሊመረቅ ታስቦ ለካ እኛ ከምናስበው በላይ እግዚአብሔር የራሱ ቀንና ጊዜ ስላለው ለዛሬ ነው ያቆየውና የእግዚአብሔር ቀን ዛሬ ነው። እንኳን ደስ አላችሁ።